ተመልካቾች እንዴት አድራችኋል? ከጠዋት ገበያ መረጃዎች ጋር አብራችን ቆዩ። ኢንዱስትሪ ፓርኮች የግብርና ምርቶችን ከማቀነባበር በተጨማሪ ለዜጎች የስራ ዕድል ከመፍጠር አንጻር በትኩረት እየሰሩ ይገኛሉ። የጅማ ኢንዱስትሪ ፓርክም በአካባቢው በስፋት የሚመረተውን የአቮካዶ ምርት በመጠቀም ዘይት በማምረት ወደ ውጭ እየላከ ይገኛል። ከዚህ ባለፈ ፓርኩ አካባቢውን ነዋሪዎች የስራ ዕድልም ፈጥሯል። ሪፖርተራችን ሩት ወርቁ በጅማ ኢንዱስትሪ ፓርክ ቅኝት አድርጋለች። በኢትዮጵያ ከተገነቡ አስራ ሶስት ኢንዱስትሪ ፓርኮች አንዱ የሆነው የጅማ ኢንዱስትሪ ፓርክ ላለፉት ዓመታት በምርት ላይ ተሰማርቶ ነው የሚገኘው። እንግዲህ በተለይ አሁን ላይ የጅማ ኢንዱስትሪ ፓርክ በተለይ ደግሞ አካባቢ ላይ የሚመረተውን የግብርና ምርት በመጠቀም አግሮ ፕሮሴሲንግ ላይ ተሰማርቶ ነው የሚገኘው። ይህንንና አጠቃላይ የጅማ ኢንዱስትሪ ፓርክ አሁን ላይ ያለበት ቁመና ምን ይመስላል የሚለውን የምናስቃኛችሁናል። አብራችሁ አብራችሁን ቆዩ። ሰላም ነው። እንዴት ነህ? ሰላም ነው ንደናቆያቸውን እንድናቆያችሁን አለን። እስኪ መጀመሪያ እንተዋወቅ። ስሜ ብስራት ብዙ ነህ እባላለሁ በዚህ በጅማ ኢንዱስትሪ ፓርክ የአንድ የስራ ክፍል ቡድን መሪ እና የማናጅመንት አባል አሁን ደግሞ የስራ አስኪያጅ ተወካይ ነኝ። እንግዲህ በተለይ አሁን ዛሬ እዚህ የመጣ ነው አጠቃላይ የጅማ ኢንዱስትሪ ፓርክ አሁን ያለበት ቁመና ምን ይመስላል፣ ምን እያመረተ ነው፣ ምን እየሰራ ነው የሚለውን ቅኝት ለማድረግ ነው የመጣ ነው። ወደ ውስጥ ገብተን እስኪ ያለውን ነገር እናያለን። አመሰግናለሁ። አሁን እንግዲህ እዚህ የገባንበት ክፍል የአቮካዶ ዘይት ምርት የሚጀመርበት ክፍል ነው አይደለ? አሁን እዚህ ቦታ ላይ ምን ምን ስራዎች ናቸው የሚከወሙት? እዚህ ቦታ ላይ በቀጥታ ገበሬው በዚህ በጅማና በጅማ ዙሪያ ያሉ በዚህ ቦንጋን፣ ሚዛንን በስተምዕራብ በኩል ደግሞ በስተሰሜን በደሌን ልባቡር እናጠቃሉ። እንደገና በዚህ በኩል ደግሞ ደቡብ ላይ ወደ እስከ አርባ ምንጭ ድረስ አቅርቦቷላቸው ይሄ ብቻ ፐር ደይ እስከ ሃያ መኪና ወይም አይሱዙ ይቀበላሉ። አቮካዶ ይቀበላሉ በሳጥን ይገባሉ ወደዚህ። ሶስት ደረጃ ይሰጡታል፣ የበሰለ መካከለኛና ጥሬውን ይሉት ይመረ ይሄ ካታጎራይዝ ይደረጋል እዚህ ጋር ካታጎራይዝ ከተደረገ በኋላ የበሰለው ቀጥታ ወደ ምርት ነው የሚገባው ማለት ነው። ፋብሪካው እንግዲህ አሁን እንደው እየሄድንበት ነው። እዚያው ሰራተኞች እየለዩ ነው የበሰለውን ከጥሬው እየለዩ እየለያዩት በጣም የበሰለው ቀጥታ ወደ ፋብሪካ ይገባል። አሁን ወደ ዘይት ወደ ምግብ ዘይት ነው። ጥሬው ምንድን ነው የሚደረገው? ይበስላል። የተወሰነ ሳምንት ይሰጡታል፣ ይቀመጣል። ይሄ የበሰለው ተፈይቶ እስከሚያልቅ ደግሞ አይደስ ይሄ ቋት ነው። ይሄ ቋት እዚህ ጋር ይገባና እየታጠበ ወደ ላይ ይወጣል። እዚህ ጋር ለተሽዋል በላይ ነው ስለሚዛገሙ፣ በዚህ ጋር ወደዛ ይሄዳል። እዛ ውስጥ እንግዲህ የራሱ ቴክኒካል የራሱ ፕሮሰሶች አሉ። እየታጠበ ሁለት ማሽን ነው እዚጋ እያየሻለ። ያኛው ራሱን የቻለ ማሽን ነው። ይሄኛው ራሱን የቻለ ማሽን ነው። እዛ ፍጆታቸው እንደዛ ነው። ተፈጭቶ የመጨረሻው በዚህ ፋብሪካ አክሼ ጃይ ይባላል። ህንዶች ናቸው። ዛር ፍሮም ህንድስ ይሄ አክሽጃ ይሄ ነው እንትኑ ማለት ነው። ዘን እነሱ እንደዚህ ፓክድም ያርጉታል፣ ፓክድ ያርጉታል። ይሄ ወደ ውጪ ላካል ይቀረዋል አሁን አንድ ስቴፕ። አዎ ያውን ኖርማሊ በቃ ዘይት ነው። አሁን እነን ለኤኒ ምግብ መጠቀም ይቻላል። ስኩት ልታሽበት ይችላል፣ ሻ ሳሙሳል ሰርበት ይችላል፣ ወጥ በቃ ለወጥ ለማንኛውም ነገር ለምግብ መጠቀም ይቻላል። ይሄ ነገር ማለት ነው። ኢቨን ለፀጉር ቅባትም ይሄ ሶኪ ቅባቱ አግሪ በተለያየ ሚዲያ እንደምን ሰማው በቃ ይሄ የተዘጋጀ ነው ማለት ነው። ግን እነሱ ወደ ውጭ ኤክስፖርት ያደረጉትና አንድ ስቴፕ ደግሞ እንደሚያጣሩት ነው ያለን መረጃ ኢንፎርሜሽን ማለት ነው። ፍሬው ከወጣ በኋላ በኖርማል አስተሳሰብ የመጣል ነው ያለን፣ ይህን ወደ ባዮ ፈርትላይዘር ወይ ደግሞ ወደ ማዳበሪያነት ቀይሮ ለሌላ አገልግሎት እንዲሆኑ ነው። እዚህ ጋር ሁለት ጥቅም እናገኛለን። አንደኛ ይሄ ፋብሪካ ይሄ ፍሬ ወደ ማዳበሪያነት መቀየሩ ሌላ ተአምር ነው። ሁለተኛው ደግሞ ይሄ ቆሻሻ ወደዚህ ባይቀየር ኖሮ የት እንደሚጣል መገመት ይቻላል። የሚያመጣውን የአካባቢ ፖሊሽን፣ የኤር ፖሊሽን የሚያመጣው ነገር አለ። የአካባቢ ብክልል ሊያመጣ ይችላል። ሌላ ሽታ ሊፈጥር ይችላል። ስለዚህ ከግሪን ሌጋሲ ጋር ተያይዞ የራሱ ኮንትሪቢሽን አለ። ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ከፍተኛውን ድርሻ የሚይዘው የግብርና ምርት መሆኑ በስፋት ይነገራል። ያም ሆኖ አርሶ አደሩ ቴክኖሎጂን በሚገባው ልክ ባለመጠቀሙ ከምርት ጥራትና ብክነት ጋር የተያያዙ ችግሮች ይገጥሙታል። አሁን አሁን በሀገር ውስጥ እየተመረቱ የሚገኙ የግብርና መሳሪያዎች ይህንን ችግር ያቃልላሉ ተብሎም ይታመናል። ከነዚህ አምራቾች መካከል ከአንዱ ጋር ቆይታ አድርገናል። ተጨማሪውን እንከታተል። ግብርና ከሰማንያ በመቶ በላይ ለሚሆነው ለኢትዮጵያ ሕዝብ መተዳደሪያ ለሀገሪቷ የኢኮኖሚ የጀርባ አጥንትና የውጭ ምንዛሬ ማስገኛም ነው። ኋላ ቀር የግብርና ዘዴው አርሶ አደሩን ከእጅ ወደ አፍ ከሆነው ኑሮ ሊያላቀቀው ካለመቻሉም በላይ በቴክኖሎጂ የታገዘ ስራ ባለመስራቱ ምርቱም ሲባክን ቆይቷል። ለሜካናይዝድ ግብርናው በተሰጠው ትኩረትም ይህንን ችግር ለመቅረፍ በሀገር ውስጥ የተለያዩ የግብርና ማሽኖች እየተመረቱ ነው። በአዲስ አበባ ከተማ የሚገኘው የኤልያስ በቀልና ጓደኞቻቸው አጠቃላይ የኢንጂነሪንግ ና ብረታብረት ስራ ሽርክና ማህበር እነዚህን ምርቶች ከሚያመርቱት መሀል አንደኛው ነው። የምንሰራቸው ስራዎች የግብርና አነስተኛ የግብርና ማሽነሪዎች ናቸው። ስንጀምር የነበረው አነስተኛ ካፒታል ነበር። ዛሬ ላይ ወደ 19 ሚሊዮን አካባቢ የሚገመት ካፒታል አለን። ከሰባት በላይ የተለያዩ አይነት ማሽኖች እያመረትን እንገኛለን። ጥናቶች እንደሚያሳዩት በውቂያ ወቅት ከፍተኛ የሆነ 30% የሚሆነው እህል አውድማ ላይ ነው የሚባክ ነው። እኛ የምናመርታቸው ማሽኖች እነዚህን ብክነት ያስቀራሉ፣ ሙሉ በሙሉ ያስቀራሉ ብለን የምናስበው ሁለተኛ ደግሞ የሰው ኃይል እንደ ልብ አያገኙም። ገበሬው እህሉን ካጨደ በኋላ የሚወቃለት ድሮ በበሬ በደቦ የሚባል ስርዓት አለ። የአካባቢው ሰው ተሰብስቦ የራሱን በሬ ሰብስቦ ነበረ የሚወቃው። የአንድ አካባቢን ኤሪያ የገበሬ ችግር እነዚህ ማሽኖች በከፍተኛ ደረጃ ይፈጣሉ ብለን የምናስበው በአንድ ሰዓት ጤፍ እስከ ሶስት ኩንታል እስከ አራት ኩንታል ይወቃል ማለት ነው ማለት ስልክ በቀን እስከ ስልሳ ኩንታል ሰባ ኩንታል ይወቃል ማለት ነው። የበቆሎ ማለን የበቆሎ ደግሞ በሰዓት አርባ ኩንታል የሚፈለፍል እና በአንድ ሰዓት ሰማንያ ኩንታል የሚፈለፍል የበቆሎ ማሽኖች እና እነዚህም ደግሞ ስራዎች ስራ ቦታ ነው ያለ። ሁለተኛው ደግሞ እዚህ ጋር መጓገዣ ብቻ ሳይሆን ገበሬ እህል ማሻው አጭዶ በሌላ መኪና ከሚወዝ ትራክተር እንደ በፊቱ ትራክተር እንዳይቆም ትራክተሩ ደግሞ ጋሪም ይሰራል እርሻ ይሰራል እንዲሰራ ተደርጎ የተሰራ እዚ እናመርታለን ማለት ነው። ይህ በጉንዳን እንዳይበላ በምንም በምንም እንዳይበላ ተደርጎ የተሰራ ንፋስ ሳይገባ ምን ታይ ሳይደርጋ ሳይበላሽ እስከ 8 ወር እስከ 6 ወር የሚያቆይ ጎተራ ይሰራል። አስር ኩንታል ይይዛል። ማህበሩ እስካሁን ምርቶቹን ለበርካታ አርሶ አደሮች ያስረከበ ሲሆን ማሽኖቹን በብድር የሚሰጥ መሆኑንም ዋና ስራ አስኪያጁ ተናግረዋል። ምርቶቹን ለአርሶ አደሩ ሲያስረክብ ከማሽኖቹ ጋር እንዲላመዱ በቂ ስልጠናም ይሰጣቸዋል። አሁን ከጀመርንበት ከ2013 አሁን እስካለንበት እስከ 2016 መጨረሻ ወደ 370 የሚሆኑ ማሽኖችን አምርተን ለገበሬዎች አዳርሰናል። አቅም ካለው ቀጥታ እንዲገዛ እናደርጋለን አቅም ከሌለው ደግሞ የተለያዩ የፋይናንስ ተቋሞች አሉ። ለምሳሌ አዲስ ብድር የሚባል ተቋም አለ፣ ኦሮሚያ ካፒታል የሚባል አለ፣ አሁን ደግሞ በቅርቡ የተጀመረው ስንቄ ባንክ አለ። ከነሱ ጋር በማያያዝ በእነሱ በኩል በብድር ከኛ መውሰድ ይችላል። የምናመርታቸውን ማሽኖች አብዛኛው ጥሬ ዕቃ የምናገኘው ከሎካል ማርኬት ነው፣ ከመርካቶ ላይ ያሉ አቅራቢዎች ነው በብዛት የምናገኘው። ይህንን ማሽን እኛ ስንሸጥላቸው እንዴት ይጠቀማሉ፣ ማሽኑን እንዴት ኦፕሬት ያደርጉታል የሚለውን መጀመሪያ ስናስረክብ ትሬኒንግ እንሰጣቸዋለን። እንዴት መጠቀም እንዳለባቸው አውድማ ላይ እየወቃን በማሽኑ እየወቃን እያሳየን በዛ መልኩ ከማሽኑ ጋር እንዲላመዱ እናደረጋለን። በተጨማሪ ደግሞ የምናመርታቸው ማሽነሪዎች ግብርና ላይ ገጠር ላይ እንደመስራታቸው እንደ ልብ ኤሌክትሪክ አይገኝም። ኤሌክትሪክ ስለማይገኝ የምንጠቀማቸው ምንድን ነው? የናፍጣ ወይም ደግሞ የቤንዚል ጀኔሬተሮችን እላያቸው ላይ እንገጥማለን። በኢትዮጵያ ለማኒፋክቸሪንጉ ዘርፍ የተሰጠው ትኩረት ከፍተኛ በመሆኑ ዘርፉ ላይ አበረታች ለውጥ ቢኖርም አሁንም ዜጎች ለሀገር ውስጥ ምርቶች ያላቸው አመለካከት ጥሩ የሚባል እንዳልሆነ እኛ አምራቾች ያነሳሉ። ምርታቸውን በስፋት ለማምረት የቦታ ድጋፍም መንግስት እንዲያደርግላቸው ጠይቀዋል። እኛ የማምረት አቅማችን በቦታ ችግር ምክንያት ውስን ስለሆነ መንግስት እንደው ቢችል እነዚህ ያሉትን ማሽኖች አይቶ ተደራሽ እንዲሆን የቦታ ማስፋፊያ ወይም ደግሞ የቦታ እንትን ቢያግዘን ብለን እናስባለን። አብዛኛው ሰው የሚመረቱት ምርቶች ከውጭ የሚመጡት የተሻለው እንደሆነ ነው የሚያስበው። እኛ ደግሞ አሁን እያለን ያለነው እኛ የምናመርታቸው ምርቶች አንደኛ የአንድ ዓመት ዋስትና እንሰጣቸዋለን፣ ሁለተኛ ችግር ሲገጥማቸው ማንኛውንም ስፔር እኛ ጋር ማግኘት ስለሚችሉ የሀገር ምርትን መጠቀም ቢለመድ በዓለም እየጨመረ የመጣውን የምግብ አቅርቦት ፍላጎት ለማሟላትና ለአርሶ አደሩ ምርታማነትን በማሳደግ መጻኢ ዕድልን ብሩህ ማድረግም ይቻላል። ኢትዮጵያ በርካታ ዘመናዊ ቴክኖሎጂዎችንና ቴክኒኮችን ለመላመድ ያሏትን አማራጮች በመጠቀም የግብርናውን ምርታማነት ማሳደግ እንደምትችልና ወደፊትም በዓለም አቀፍ ደረጃ በግብርናው ዘርፍ ዋና ተዋናይ የመሆን አቅም እንዳላት በስፋት ይነገራል። ተመልካቾቻችን ቀጥለናል። አሁን ደግሞ የምናልፈው የጠዋት ገበያ ቅኝት ወዳደረግነው ጉዳያችን ነው። ለዛሬ የመረጥነው እንግዲህ ስድስት ኪሎ አካባቢ የሚገኘውን የአትክልትና የፍራፍሬ የግብይት ማዕከል ነው። በስፍራውም ቅድስት ማሞ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ቅድስት እንዴት አድረሻል? እንደው ባለሽበት አካባቢ ያለው የገበያ ድባብ ምን ይመስላል? የምርቶች አቅርቦትና ዋጋቸውን አካተሽ እስቲ ያለውን ሁኔታ ብታጋሪ ደውለትሻምንጠበት ነው አመሰግናለሁ። እዚህ ስድስት ኪሎ የአትክልትና ፍራፍሬ የገበያ ማዕከል ነው የሚገኘው። በዚህ በስድስት ኪሎ የአትክልትና የፍራፍሬ የገበያ ማዕከል እንግዲህ ከጅምላ ጀምሮ እስከ ችርቻሮ ድረስ ይሸጣል። በችርቻሮ ቀኑን ሙሉ ሲሸጥ የጅምላ ነጋዴዎቹ ግን እስከ አራት እስከ አምስት ሰዓት ድረስ ነግደው እንደሚሄዱ ነው ያለኝ መረጃ የሚያመለክተው። ዋጋዎቹን ስንመለከት ደግሞ አንድ ኪሎ ሽንኩርት ዛሬ በስድስት ኪሎ የገበያ ማዕከል ከሰማኒያ ብር እስከ ዘጠና ብር ድረስ ይሸጣል። ትንሽ ወደድ ብሏል። ነጭ ሽንኩርት ከሁለት መቶ ሰማኒያ ብር ጀምሮ እስከ ሶስት መቶ ብር ድረስ የተሸጠ ነው የሚገኘው። ድንች ከሰላሳ አምስት ብር ከሰላሳ ስድስት ብር ጀምሮ እስከ አርባ ብር ድረስ ዋጋ አለው። ሰላሳ አምስትና ሰላሳ ስድስት የሚሸጠው በጅምላ ሂሳብ ነው ማለት ነው። እንዲሁም ካሮት ከ45 ብር እስከ 50 ብር ነው። ካሮት ሰሞኑን 35 ብር እና ከዛ በታች ነበረ ዋጋው። አሁን ግን ትንሽ ወደዴ ማለት ነገር ታይቶበታል። ቀይ ስርም እንደዚሁ ከ45 ብር እስከ 50 ብር ድረስ ዋጋ አለው። ቲማቲም ጥሩ ነው ዋጋው አሁን ላይ ከ20 ብር እስከ 25 ብር ድረስ እየተሸጠ ነው የሚገኘው በችርቻሮ ጥሩ የሚባል ቲማቲም ነው 25 ብር የተሸጠ የሚገኘው። ቃሪያን ስንመለከት ከ70 ብር እስከ 90 ብር ድረስ ነው። የኤልፎራ የሚባለው ቃሪያ 70 ብር ይሸጣል። ሚጥሚጣ የሚባሉት ደግሞ ቀጫጭኖቹ ቃሪያዎች እንዲሁም ከሰባ ብር እስከ 90 ብር ድረስ ይሸጣል ማለት ነው። ጥቅል ጎመንን ስንመለከት ከ25 ብር እስከ 30 ብር ድረስ ዋጋ አለው በኪሎ ማለት ነው። ምናልባት በችርቻሮ ሲሆን እስከ 40 ብር ድረስ የሚሸጡበት ሁኔታ ተመልክቻለሁ። ፎሰሊያ ትንሽ ዋጋው ቀንሷል። አሁን ከ60 ብር እስከ 80 ብር እንደ ጥራት ደረጃው ጥሩ የሚባል ፎሰሊያ እየተሸጠ ይገኛል። የሀበሻ ጎመን፣ ቆስጣ፣ ባሮ ሽንኩርት የሚባሉት ደግሞ በእስር በእስር መቶ መቶ ብር ነው የሚሸጡት። እስሩ ከፍም ዝቅም ይላል እንደ የጊዜው ብለውኛል። አሁን ግን ጥሩ የሚባል እስር ነው ያለው መቶ መቶ ብር ሲሸጥ ተመልክቻለሁ። ብርቱካን ከ90 ብር እስከ 95 ብር ነው ጅምላ ዋጋው አሁንም ቢሆን ማለት ነው። የችርቻር ዋጋው እነዚህ ጋር ብርቱካን ስለማይሸጥ ማግኘት አልቻልኩም። ሙዝ 60 ብር ነው። አቮካዶ ከ30 ብር እስከ 40 ብር ድረስ ዋጋ አለው በኪሎ ማለት ነው። ሎሚ ከ80 ብር እስከ 90 ብር ድረስ ይሸጣል። ፓፓዬ ከ50 ብር እስከ 60 ብር ድረስ ነው። ሀባብ 40 ብር ነው በኪሎ የሚሸጠው። ማንጎ ከ30 ብር እስከ 35 ብር ይሸጣል። ማንጎ የሀገር ውስጥ ማንጎ ማለት ነው። አሁን ወቅቱ የማንጎ ነው የሚል መልሳቸውን የሰጡኝ ማንጎ የተዳቀለው ወይም ደግሞ የፈረንጅ የሚባለው በመጠን ከፍ ከፍ ያለው ደግሞ በጅምላ 140 ብር በኪሎ ሲሸጥ ተመልክቻለሁ። አናናስ ከ50 ብር እስከ 60 ብር ድረስ በኪሎ ይሸጣል። እያንዳንዱ አናናስ እየተመዘነ ይሸጣል ማለት ነው። በዚህ ቦታ ላይ ምንም አይነት የምርት አቅርቦት ችግር የለም። ዋጋ የጨመረ ምርቶች ግን አሉ፣ እንደ ዝንጅብል፣ ነጭ ሽንኩርት የመሳሰሉት እንደ ካሮት የመሳሰሉት መጠነኛ ዋጋ ጭማሪ ከማሳየታቸው ውጪ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 ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።